አመሰግናችሁ ሁላችሁንም እግዚአብሔር አምላክ ያክብርልኝ ይሰማል አደለ ማለማሪ እሺ ሁላችሁንም በጣም አምስት ሰው ምናምን ነው ረነውታረንነውእና አፍያ ደግሞ ኔትወርክ ይሆን አይሉን ነው። ልትመጣልኝ አልቻለችም። ልትገባ አልቻለችም። የሳብኳት ነው ግን ልትገባ አልቻለችም መሰለኝ በተደጋጋሚ እየላኩላት ነው። ግን እስገባልኝ አልቻለችም። ማፊያ ኔትወርኳ ይሆናል እንጃ። እንግዲህ እስገባ ጥሩ ነበር። እሺ ቤቲ ቤቲና፣ አልሀምዱሊላ ማለት ነው። ኒታችሁ ክፈቱና፣ ፍቅራችሁ ግለጹ እንድንወርድ ማለት ነው። እሺ ሩታ፣ ደህና ነሽ? ደህና ነኝ ማለት ነሽ? አልሀምዱሊላ። አንቺ ደህና ነሽ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በጣም ነው የሚወድሽ

ፈጣሪ ከአንቺ ጋር ይሁን። ሁልጊዜ እንደ ጽጌረዳ ፍክት ብለሽ ነይልን። ሳቅሽን፣ ደስታሽን እኛ ደግሞ ከጎንሻለን፣ እህቶችሽ። አንቺ ጀግና ነሽ፣ የእኛ ስጦታ ነሽ። በአንቺ ያገኘናቸው ሰዎች ብዙ፣ እህቶች አግኝተናል። የኢትዮጵያ ጀግና መሆንሽን ደግሞ ታሪክ ትሰሪበታለሽ። አስተማሪና የፍቅር እናት መሆንሽ ነው ማውቀው። ሁልጊዜ እንወድሻለን። ኑሪልን። ሻዓመት ፈጣሪ ክፉሽን አያሳየን። የኔ እናት ወልደሽ ለማየት ደግሞ ያብቃን ልጅሽን በሰላም እንድስኝ ያደርግሽ። እመቤቴ ትቅረብሽ። በጣም ደሞ ወድሽ የኔ ውድ። እኔ ወርዳለ ውዶቼ፣ ሌላ ሰው አስገቡ። ሁላችሁንም በጣም ነው ወዳችሁ፣ በጣም ነው መሰግናችሁ። እግዚአብሔር አምላክ ያክብራችሁ። ሁላችሁንም በእውነት አመሰግናለሁ። አንድ ስልጣኑ ነው አልሰጠሽኝ፣ ማስገባት አልችልም እናቴ አናግሪያትና ውረጂ፣ ሌሎች ይግቡ። እሺ እኔ አንዴ ላዋራት። እሺ አውሪያት። እሺ እናቴ ስልጣን ስጫት። ለብዙ እናት አስገባቸው ማሪ። አዎ ብዙ ልጆች ያልገባዋሉ። በኋላ ወቀስ አይመጣም። ካርጃ ከመዝጋት አልሰጠሻትም። ብዙ ትቺ ካርጊ። እንዴ ሰጠሽኝ ማለት

እሩትዬ የኔ ቆንጆ የእኔ ንግስት የእህቶቻ ንግስት፣ በጣም ነው የምንወድሽ በጣም ነው የምናከብርሽ። አመት ኖሪልን ሁሌም ፍቅር ትድምቅ ብለሽ ነይልን የኔ ማር ከልብ በጣም ነው የምንወድሽ ኑሪልን። ቁጥር የጻፉ በጣም አመሰግናለሁ። እሺ ቤቲ